ዛሬ ቆንጆና ምርጥ የፀጉራችን ትሪትመንት ይዤላችሁ መጥቻለሁ። እንግዲህ ፀጉራችንን በዚህ መልኩ ፏዋና ቆንጆ የሚያደርግልን የፀጉራችን ላዛዎችን ጠንካራና ወፍራም እንዲሆኑ ይህ የሚሰባበረው ፀጉሯችን የዛላዎቹ የሚቀጭጩትን እነሱን የሚያስተካክል ውህድ ነው ይዤላችሁ የመጣሁት። እንደምታዩት ፀጉሬ ገና አንድ ጊዜ ብቻ ነው የተጠቀምኩት። አሰራሩን ማሳያቸው ይሆናል። እንደዚህ የሚያምር እና ቆንጆ የሚያንጸባርቅ ጸጉር እንዲኖረን በሩዝ ብቻ ሩዝና ናናን በመጠቀም ብቻ የሚያምር የጸጉር ውህድ እንሰራለን። ትሪትመንት እንግዲህ ለጸጉራችን አብረን እንሰራለን። ቪዲዮን እስከ መጨረሻ ተመልከቱት፣ ወደ አሰራር ወስዳቸዋለሁ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የስለነት ዩቲብ ቻናል ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ ያለሁላችሁ። እንደ እግዚአብሔር ቅዱስ ፍቃድ ዛሬ ይዤላችሁ የመጣሁት ሩዝ ነው ማለት ነው። ይሄ ደግሞ ለፀጉራችን እድገት ለሚበጣጠስ አላድግልኣለ ለተቸገረን ይሄ እንትናችን ግንባራችን ላይ ፀጉራችን ለሸሸብን፣ በጣም ጠንካራ ለሆነ ክርድድ፣ ለማበጠር ለምንቸገር ሰዎች ማሳደግ ፈለገን ነገር ግን አላድግል ላለ ለማደግ በጣም ፈጣን በተለይ ደግሞ ቅቤ የምትወዱ ሰዎች ቅቤ ለምን ነው የምትሉ፣ ይሄን ከሞከራችሁት በኋላ እስከ መጨረሻ አብራችሁኝ ከእኔ ጋር ተከታተሉ። ወደ አሰራር ወስዳቸዋለሁ። አሁን የምንሰራው እሩዝ ነው። ሁለት ማንኪያ እሩዝ እንጨምራለን ማለት ነው። ሁለት ማንኪያ እሩዝ እንጨምራለን፣ በደንብ እናጥበዋለን ማለት ነው። ሁለት ማንኪያ ጨምሬያለሁ፣ በደንብ አጥበዋለሁ። በዚህ መልኩ አጥቢዋለሁ ማለት ነው። አሁን ምንድን ነው የማደርገው? አንድ አንድ ኩባያ ውሃ ያልሞላ እንጨምራለን ማለት ነው። በነገራችን ላይ ያልሞላ እንደዚህ አድርገን በደንብ አድርገን እናበስለዋለን። እዚህ ጋር ያላሳየዋችሁ ምንድን ነው ቅንፉር አለኝ። እዚህ ጋር ቅንፉር አለኝ እነሱንም እጨምራለሁ ማለት ነው። ቅንፉሩን እንግዲህ ቅንፉር ለፀጉራችን ውሃውንም ብንጠቀመው ከዚህም ጋር ብንጠቀመው በጣም ወሳኝ እና ለፀጉራችን አንፀባራቂ በጣም አሪፍ ፀጉራችንን ለእድገት የሚያፋጥን ነው። ይሄ ደግሞ ወረቅርቅር ይባላል። እንግዲህ በአማርኛ ስሙ ምን እንደሆነ ብታስቀምጡልኝ በጣም ደስ ይለኛል። ወረቅርቅር ይባላል። ይሄም ለፀጉራችን በጣም ወሳኝ ነው። በጣም ወሳኝ ነው ለፀጉራችን ማለት ነው። እነዚህን አደባልቀን የምናበስላቸው ይሆናል። በደንብ እስኪ በስልልን ድረስ እናበስላቸዋለን ማለት ነው። እዚህ ጋር ደግሞ እንግዲህ ናና አለኝ። ናና ሁላችንም የናና ጥቅም ተነግሮ ተነግሮ የማያልቅለት ለፀጉር ብቻ ሳይሆን ለውበታችንም፣ ብንጠጣውም ለጤንነታችን፣ ፊታችን ላይም ብንቀባው በጣም አንጸባራቂ ቆንጆ እንደገና ደግሞ ይሄ የተሸበሸበ ፊታችንን የሚመልስ ለፀጉራችን ደግሞ በጣም አንጸባራቂ ውበት የሚሰጠው ነው። ሁላችሁም ቤታችሁ ውስጥ በቀላሉ ታገኙት የምትችሉ ነው። ተጠቅሙት ብዬ እመክራለሁ። አሰራሩን ማሳያች ይሆናል። እዚህ ጋ ጨምረዋለሁ። እዚህ ጋ መጨምረው ይሆናል። ነገር ግን ይሄን መጀመሪያ ማብሰል ይኖርብናል ማለት ነው። እንደዚህ አድርገን ማብሰል ይኖርብናል። አሁን ጠጅዋለሁ ማለት ነው። ልክ መፍላት ከጀመረ በኋላ በቀዝቃዛ ሰዓት እናበስላለን ማለት ነው። ከበሰልም በኋላ እንገናኛለን። እንዳልኳችሁ ናና በጣም ብዙ ጥቅም ነው ያለው። በሻይ መልኩም ብንጠቀመው ለጤንነታችን በጣም በተለይ ደግሞ ይሄ የጠቋቆር ነጠብጣብ ያለብን ፊታችን ላይ ጥቋቁር ነጠብጣብ፣ ከተለያየ ሰውነት ክፍላችን ላይ ጥቋቁር ነጠብጣብ ያለብን በደንብ እሽት እያደረግን ናናውን ሰውነታችን ያለበት ጠቋቁር ነጠብጣብ ያለበት ጋር እሽት ብናደርገው ወይም ደግሞ የሆነ በጥም ሊሆን ይችላል። ይህን ጭምቅ አድርገን ብናሻው በጣም ለውጥ የምናገኝበት ነገር ነው። ብዙ ባይታምናትን በውስጡ አጭቆ የያዘ ነው። ይሄ ለቆዳችን በጣም አሪፍ እና ወሳኝ ነው ማለት ነው። ይህ ያለ እድሜ የሚያስረጀንን ነገር ያን ያስወግዳል ማለት ነው። ለፀጉራችን ደግሞ በጣም የፀጉራችን ዘለላ በደንብ እንዲያንፀባርቅ ያደርገዋል ማለት ነው። ቆንጆ ውብ ሆኖ እንዲታይ ያደርገዋል ማለት ነው። እና ብዙ ጥቅም አለው። ናና ሩዛችን በዚህ መልኩ በስሎልናል ማለት ነው። እንደምታዩት ቆንጆ ሆኖ በስሏል። አሁን ምንድን ነው የምናደርገው? እነዚህ ልቅም አድርገን ወረቀ ቀርቅሎን እንዳለ እናወቃቸዋለን ማለት ነው። እሱን ብቻ ሳይሆን ቅንፍሩንም እናወጣዋለን ማለት ነው። ቅንፍሩንም እናወጣዋለን እነዚህ ለአብረን ከፈጨናቸው ለፀጉራችን ይሄ ቆዳችንን የማሳከክ አይነት ባህሪ ያለው እና ወረቅ ቅልቅሉ ማለት ነው። ስለዚህ የግድ ማውጣት ይኖርብናል ማለት ነው። ደቅመን ማውጣት ይኖርብናል። በዚህ መልኩ ሁሉንም ማውጣቻቸዋለሁ ማለት ነው። ያወጣውበት ምክንያት ደግሞ አናጠለውም ስለማናጠለው ስለሆነ በዚህ መልኩ ሁሉንም ማውጣቻቸው አለው ማለት ነው። እዚህ ጋር ዘይት ዘይቱን እጨምራለሁ። እናንተ ያላችሁን ቤት ውስጥ ያላችሁን ቅባት መጨመር ትችላላችሁ። እኔ ሁለት ማንኪያ ያህል ነው ዘይት ዘይቱን የሚጨምረው በዚህ መልኩ ዘይዘይቱን ጨምር ያለው ማለት ነው። ትኩስ እንደሆነ ነው መጨመር ያለባችሁ። ምክንያቱም ዘይዘይቱን ሞቅ ካላላ ላይ የተወሰነ ሞቅ ካላ ላይ ፀጉራችን ሽበት እንዲያመጣ ያደርገዋል ማለት ነው። ስለሆነ በዚህ ሞቅ ሲል ማድረግ አለባችሁ ማለት ነው። ትንሽ ከቀዘቀዘልን በኋላ ምንፈጫ ይሆናል። እስከቀዘቅዝ እንጠብቀዋለን። እዚህ ጋር እና ናይን ጨምር ያለው አሁን ቀዝቀዝ ስላለልን እንፈጫለን ማለት ነው። በጅስ መፍጫ ነው መፈጫ። እናንተ ባላችሁ ቤት ውስጥ ባላችሁ ነገር መፍጫ ትችላላችሁ። በዚህ መልኩ ጨምረናል፣ እንፈጫለን። ዋው! በዚህ መልኩ ክሬም መስሏል ማለት ነው። በጣም የሚገርም ቆንጆ ሆኖልናል። እንደምታዩት የምፈልገው አይነት ነው የሆነው። በጣምም አልወፈረም በጣም አልቀጠነም። በጣም ቆንጆ ነው ልስላሴው ለራሱ ማለት ነው። ክሬም ነው የሚመስለውላ እየተቀባው ደግሞ ማሳያች ይሆናል። በእውነት እኔ እንደዚህ አልጠበኩትም ነበረ። ሩዝ ምናምን ሲባል ረድዛ ስበለው ራሱ እያደረቀኝ ነው። እንኳን አይደለም ፀጉሬን ልነካ ምናምን ብዬ እል ነበረ ማለት ነው። ግን አጠቃቀሙ ጥቅሙ አልገባኝም ነበረ፣ አልተረዳውትም ነበረ። ነገር ግን በዚህ መልኩ ከተጠቀማችሁት በእርግጠኝነት ተጠቀማለት፣ በእርግጠኝነት ማለት ነው። እንደምታዩት እኔ ለሁለት ጊዜ ነው ያዘጋጀሁት ማለት ነው፣ ለሁለት ቀን። እዚህ ጋ ደግሞ እንግዲህ ፀጉራችንን ለመቀባት ተዘጋጅቼ መጥቻለኝ ማለት ነው። እየተቀባው ማሳየት ይሆናል። በነገራችን ላይ እዚህ ጋ ፀጉሬን ታጥቤ ገና እርጥብ ነው ማለት ነው። ታጥቤ በምክንያቱም በህንጹ ነው መቀባት የፈለኩት በንጹ ነው እናንተ በጣም የሚያልቋሽሽ ከሆነ ሬዲ የምንቀባው ከተቀባም በኋላ ለመታጠብ ነው። እኔ ግን በህንጹ ጭንቅላቴ ላይ ይሄ ጭንቅላቴ በጣም ስለደረቀ በንጹህ ላይ ነው መቀባት የፈለኩት እና እንደምታዩት ገና ፀጉሬን አላበጠርኩት። በጣም አጭር እንደሆነ ነው ምናምን ነገር እና እዚህ እየቀነስኩኝ እንደምታዩት በጣም ነው የሚያምረው። ክሬሙ በጣም ድስላሴው ሊነግራቸው አልችልም። በጣም ነው የሚያምረው። በነገራችን ላይ በጣም ነው የሚያምረው። ደስላሴው በጣም ያምራል። እንደዚህ እየከፋፈልን በትንሽ በትንሹ ውስጥ ውስጡን እየቀባን ከስር ፀጉራችን ከስር ፈንቅሎ እንዲወጣ ውስጥ ቆዳችንን በደንብ አድርገን እንቀባዋለን ማለት ነው። በደንብ እንደዚህ ከውስጥ እስከ ጫፍ ድረስ እስከ ፀጉራችን ዘረ ላይ እያንዳንዷን እየቀነሰን እየከፋፈልን እንቀባለን ማለት ነው። እንደዚህ እንትን እንዲደለን። በነገራችን ላይ እኔ እንዳልኳችሁ ፀጉሬን ገና ታጥቤ ስለሆነ የመያያዝ ባህሪ ያለው በነገራችን ላይ በባዶ ስንታጠብ አንድ እሱንም ለውጥንም ለማወቅ ነው። ታጥቤ ቀጥታ የመጣሁት ሁሉንም እንግዲህ እንደዚህ እያዳረስን በደንብ አድርገን ውስጡ ውስጡን እየቀባን በደንብ አድርገን እንግዲህ ፀጉራችን በደንብ እርጥብ እስኪል ድረስ ጭንቅላታችን በደንብ እስኪረስ ድረስ ነው የምንቀባው ማለት ነው። እኔ እንዳልኳችው ጭንቅላቴ በጣም ደርቆ ነበረ። በቃ ቂቤ ለምኔ ነው። መቼም ይህን ከሞከራችሁ ቂቤ ለምኔ ነው ቅቤ ምን አባቱ ነው የምትሉት። ያው ቅቤ አይወደድም ማለት አይደለም፣ ግን ይሄ ደግሞ ልክ እንደ ቅቤ በቃ ጭንቅላታችሁ በጣም ነው የሚረሰርስ። የሚገርማችሁ እና እስከ ዛሬ እሩዝን በጣም ተሸውጃለሁ፣ በዚህ መልኩ አለመጠቀሜ በጣም ተሸውጃለሁ። እንደምታዩት ሁሉንም ነው በደንብ መቀባው የከፋፈልኩ የመጀመሪያ። ሁሉንም ከአዳረስኩ ከቀባውም በኋላ እንደዚህ አድርጌ በደንብ መሳጅ አድርገዋለሁ ማለት ነው። ሙሉ ፀጉራችንን መሳጅ እናደርጋለን። በደንብ አድርገን ትሪት እናደርጋለን ማለት ነው። በኋላችን ያለውንም በደንብ አድርገን። በነገራችን ላይ እንዲች ፀጉር ይዘሽ ምናምን ልትሉ ትችላላችሁ፣ ግን አታምኖም አታምኑም የሚመጣውን ለውጥ እናንተ አታምኑ ማለት ነው። ከዚህ በፊት በነገራችን ላይ ኢትዮጵያ ይጀያለ መብራት ጠፋና ከዛ በሳት ፀጉሬን ተተኩሼ እንዳለ ፊት ለፊቴ ታጭዶ ነበረ ማለት ነው። እጭ ነው የሚመስለው። እና ፊት ለፊት ያለው እንዳለ ግማሹ ታጭዶ ከዛ እሪ ብዬ ሳልቅስ ነበረ። ነገር ግን ይሄን በመጠቀሜ ብቻ ብዙ ለውጥ አገኘሁኝና ከዛ መሀል ላይ ሰለቸውና ተውኩት ማለት ነው። እና ይህ ልላቸው የፈለኩኝ ምንድን ነው በመሀል በመሀል በጣም ስልቾች ስንሆን እንደዚህ አይነት ነገር ያጋጥመናል። ግን ደግሞ እኛ ምንም ነገር ሳንሰለች ምን ሳንል በትጋት ሴት ልጅ እንግዲህ ጸጉሯ ውበቷ ነው ይባላል። ስለዚህ በቀላሉ ቤት ውስጥ ልናገኘው የምንችል ነው ነው። ስለዚህ ጸጉራችን በዚህ መልኩ ትሬት ማድረግ አለብን። በጣም ልስላሴው ራሱ ልነግራቸው አልችልም። እና በቃ መቀባት ማቆም አልቻልኩም። በጣም ነው የሚያምረው። እንደምታዩት ፍሬዝ መሆን ይችላል በነገራችን ላይ ፍሬዝ መሆን ይችላል። እንግዲህ ተቀብቼ በደንብ እንዴት በቃ አይምሮ እንዳረፈ ልነግራቸው አልችልም። እንደዚህ በዚህ መልኩ ተቀብቻለሁ። ከአንድ ሰዓት እስከ ሁለት ሰዓት እስከ ሶስት ሰዓት ምን ሆነ ማስቀምጠው በቃ እንደዚህ አድርገን በቃ ጭንቅላታችን በጣም ነው የሚረጋጋው። ልነግራቸው አልችልም። አሁን በፌስታል ሽፍን አድርገን የመድረቅ ባህሪ ስላለው ሽፍን ማድረግ አለብን። እንደዚህ አድርገን በፌስታል እንሸፍነዋለን። ከዛ ከቆይታችን በኋላ ደግሞ እየታጠብን ደግሞ ማሳያች ይሆናል። በዚህ መልኩ እንግዲህ ተወዳጆች ታጥቤ ይመጥቻለሁ ማለት ነው። እንግዲህ ታጥቤ ያለው ያለውን ለውጥ እንግዲህ አብረን ምና የሆናት በዚህ መልኩ ታጥቤ ያለው እንግዲህ። በነገራችን ላይ ቅድም ፍሬዝ ማድረግ ይቻላል ብያችሁ ነበረ። ልክ ታጥበን የተልባውን ጄል ለብቻ ማዘጋጀት ይኖር ብላል። የተልባውን ጄል ለአስራ አምስት ደቂቃ ለአስራ አምስት ደቂቃ ተቀብተ ነው ዙረን በውሃ ብቻ ለቅለቅ ብናረገው ሙሉ ፀጉራችን ፍሬዝ ይሆናል ማለት ነው። አሁን የኔ ፀጉር ፍሬዝ ለመሆን በጣም የሚመች ነው። ምክንያቱም በጣም ረዥም አይደለም፣ ብዛትም ብዙ የለውም እና ፍሬዝ መሆን ይችላል። እንደዚህ አይነት ፀጉር ካላችሁ ለፕሮግራም ለተለያየ ነገር ፍሬዝ ማድረግ ይቻላል። በነገራችን ላይ እና እውነት እውነት አሁን ደግሞ ጸጉራችንን እያደራረቀን በደንብ አድርጌው ማሳያቸው ይሆናል ማለት ነው። ተወዳጆች እንግዲህ ጸጉሬን በዚህ መልኩ አድርቄ መጥቻለኝ ማለት ነው። እንደምታዩት በጣም የሚያምር ቆንጆ ሆኖልኛል ማለት ነው። እንደዚህ እንደምታዩት በጣም ቆንጆ ጸጉሬ፣ በነገራችን ላይ በተፈጥሮ ቀይ ነው የሆነ ቡንኛ አይነት ከለር ነውና በጣም የሚገርም ከለር ነው የሰጠልኝ። በጣም ነው የሚያምረው። በጣም አንጸባራቂ ነው ያደረገልኝ ማለት ነው። እንደነገርኳችሁ ፀጉሬ የሆነ አፈር ነገር ነው የሚመስለው እና አፈር አይነት ባህሪ ነው እንትኑ፣ ከለሩ ልክ እንደዛ ነው እና ማጥቆር እፈልጋለሁ ነገር ግን አይጠጉርልኝም፣ መቅላት ደግሞ አልፈልግም ማለት ነው። የሆነ ጊዜ ላይ እንዲያውም የካሮት የካሮት ቅባት የካሮት ዘይቶች እንደዛ እጠቀም ነበረ አዘጋጅም ነበረ። እና ከለሩ በቃ ወደ አፈርነት ወደ ቀይ አፈርነት እየተቀየረ መጣ ማለት ነው። እና ይሄን ስጠቀም ደግሞ በጣም የሚገርም ከለር ሰጥቶኛል። ይሄ ጥንካሬ ምናምን ብቻ ሳይሆን አሪፍ በቃ እንትኑ እንዲያንጸባርቅ ያደርገዋል ማለት ነው። ይሁም እንደምታዩት አሁን አድርጌዋለው በጣም አስደምሞኛል በነገራችን ላይ በጣም ምርጥ ነው እኔ ተመችቶኛል እናንተ ይመቻችኋል ብዬ ተስፋ አደርጋለሁ ትወዱታላችሁ እንግዲህ ሁላችሁም ተጠቀሙት ትጠቀሙበታላችሁ ምክንያቱም በጣም ቆንጆ ስለሆነ ማለት ነው ደምታሪት በዚህ መልኩ እንትምሮልኛል በነገራችን ላይ አንዴ ብቻ ሳይሆን ደጋግማችሁ ከተጠቀማችሁት ውጤታማ ማትሆኑበት ምንም አይነት ምክንያት የለም ደጋግመን ደጋግመን አንድ ነገር ደጋግመን ካልተጠቀም ነው ይሁን የአንድ ቀን ሁለት ቀን ተጠቅመ ነው ከዛም በኋላ ለውጥ አላገኘው ምናምን ብለን ምን ተው ከሆነ እሱ ለውጥ የምናይበት ነገር አይሆንም። እኔ ለምሳሌ ገና አሁን ነው የተጠቀምኩት፣ አሁን ነው የተጠቀምኩት። በፊት እጠቀም ነበረ፣ በእንዝላልነት ተውኩት ማለት ነው። በእንዝላልነት ተውኩትና ለምን አልጠቀምም? ለምን ደግሞ እኔ የጠቀመኝን ነገር የምጠቀመው ለምን አላሳያቸውም? እና አብረን ለምን አልጠቀምም ብዬ ነው ወደ እናንተ ይዤ የመጣሁት። እንደምታዩትም የምርም ለውጥ አለው። ትጠቀሙበታላችሁ ተወዳጆች። ላይክ አድርጎ አይከፈልበትም። ይሄን የመሰለ ምርጥ ውህድ አዘጋጅቼ ይዤላችሁ መጥቻለሁ። ላይክ በማድረግ ሼር በማድረግ ለልጅ ቤተሰብ እንዲደርስ አድርጉልኝ። ሁላችሁን እወዳችኋለሁ የእኔ ተወዳጆች። የእኔ ተናፋቂዎች ሸር አድርጉ። አብራችሁን ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ከበሩልኝ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆዩልኝ። ቸርሳም